እንደዚህ ይጣሉ እንደዚህ ዞማ ፀጉርሽን የማኔ ሄርኩ በዛ ላይ ተወዷል። እና በራስሽ ፀጉር መንከባከብ ያለብሽ ከፋርጂ ተለማመድኩባት እላችኋለሁ። እስኪ እንደው ደህና ተለማማች ፀጉር ቤት ወይም ደግሞ አዲስ የከፈተች ፀጉር ቤት ስትሄዱ እንዴት ነው ተሰብ ከእንደዛ ጋር ሰርታኛለሽ ሲማጣ አይደለም። በነገራችን ላይ እንዴት አይ ሰላም የተከበሯችሁ የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ነገናት እንግዲህ ተመልካቾች እንደምትመለከቱ ከሆነ የሁላችሁ ስትሆኑ መጫት ስትሆኑ ራሳችሁ እንዴት እንደምትጥሉ ተመልከቱ። እንግዲህ እኔም ፀጉሬን መቆረጥ በሉት አይበጠር አይሰራ ከልጃችሁ ጋር ስትሆኑ እና ዛሬ እስኪ የሆነ ስራ ልሰራ ነው። እምትሰራኝም እንግዲህ ናት ጸጉር ቤት መሄድ አልቻልኩም። ለምንድን ነው አትሄዱም ካላችሁ ያው የልጅ እናት ስትሆኑ ልጅ ልጃችሁን ስትሉ እስከ መላጨት ድረስ ትደርሳላችሁና፣ ወይኔ ያረገ ይሄ ለምንድን ነው ጸጉርሽ እንደዚህ ይጣልሽ እንደዚህ ዞማ ጸጉርሽ እንዴ፣ ይሄ ማን ነው? እርኮ በዛ ላይ ትወዷለ እና በራሽ ጸጉር መንከባከብ ያለብሽ ብላኝ እንግዲህ እሷ ልትሰራኝ ነው እኔ ብላኝ እንግዲህ እሷ ቤት ሄጃለሁ ዛሬ ማለት ነው። እና ጸጉሬን እንግዲህ ወተፍተፍ ወተፍተፍ ታደርገኛለች። የጸጉር ባለሙያ አደለችም፣ ግን ትንሽ መስራት ትችላለች። ከኔ ትሻላለች። እኔ ዝም ብዬ አይን የሌለው ሌላው ስራ ነው የምሰራው። ሰው እንግዲህ አብራችን ቆዩ፣ ከተመቻችሁ ላይክ አድርጉልኝ። ያው እንግዲህ መጫ ስትሉ እንደነገርኳችሁ ተደረክ ተጥላላችሁ ሰው የለኝም። በዛ ላይ እና በቃ ጸጉሬ ምንም ምንም ሰሞኑን ቲክቶክ ላይ ዩቲዩብ ላይ እንደዚህ አይነት ስራ ነው የተለቀቁበት። ብላ እስኪ እኔንም ስሬን ብላ ተመልካቾች፣ ይኸውላችሁ እንደዚህ አርጌ ውስጥከፍ አርጌ ተለማመድኩባት እላችኋለሁ። እስኪ እንደው አንድ ቀን ጸጉር ሰርችም አላቅለች ይህንን ስሪ ማለት እንደው ምን ለማለት ፈልጋ ይመስላችኋል? እውነት ለመናገር ስሬ ነው ያልኩት ልጄ ነው ያጅልኝ። ጸጉር ቤት ደርሼ እንጣ ነው ያልኩት። ግን አቤት ሰው ግን ሲቀያየርባችሁ ከዛ ምን አይነት ልስራሽ? በቃ ቲክቶክ ላይ እንደዚህ አይነት ስራ ይቻላሉ። እስቲ አንቺ ሞክሪው፣ ግን እኔ አልችልበትም፣ ከቻልኩበት እሺ ብለን ተስማምተን ነው አሁን። እዚሁ ለዚሁ ለዚህ ታዋርጅኛለሽ፣ በይ ተመልካቾች እንዳታሰድበኝ ብዬ ነው። ምን ላድርግ እንዳታሰድብኝ። ፀጉርሽ እንደዚህ አማረበት፣ አማረበታል

ጊዜውም ክርስትና ከወጣ በኋላ ደግሞ ለየት የሚያደርገው ነገር ክርስትና ከወጣ በኋላ ምን እንደሆነ ሰው ይጠይቀኛል ነበር፣ የሚጠይቁሽ ለዛ ነው መሰለኝ። እኔ ራሱ ሰው አይመጣብኝም ምናም ብዬ በቃ ዛሬ ረፍት አድርጌ ብዬ ይደወልኛል፣ እየመጣ ነው ቤት ሴቱ ጋ ነው። በዛሬ ደግሞ ቤት ስለቀየርኩኝ አንድም ቤትም ለማየት ነው ሰው የሚመጣው መዞሮክን ይመጣለው ያው ልጄም ጠንካሬ በል ብዬሽ ነው። በዚሁ አጋጣሚ ከዛ በኋላ ሰው ምንም ፈልጌ ከዛም ከዛም ብዬ ልጄ ሰዎች ምናምን ከሆነ በኋላ ውይ ለአንቺስ ቢሆን መስራት ድረስ ሌላ

አንዱ ነው። ደስ ይላል። ከሰሞኑ አንዱ ቀን ሲያገራችሁ

የፀጉር ሙያ የላትም ግን እንደዚሁ በልምድ ነው እንደዚህ ያሉ አፋፈሽ ያደረገችኝ። እንግዲህ ይህን ስራ ቲክቶክ ላይ ብዙዎቹ ተሰርተውታል ማለት ነው። ግን ይህን ተሳስቻለሁ መሰለኝ ተሳስቻለች መሰለኝ ራሱ ገና በመስራት አላገቱ ግን ከምንድ የሚባለው ከመቅረት ነው። ብቻ የሆነ ተርታለሁ። ኢንዌይስ አመሰግናለሁ በሉልኝ። እንግዲህ ከዚህ በኋላ የትም አልሄድም። ጸጉር ቤት መሄድ የለም። ሮጭ ብቻ እዝች ብሎ የምታገኙ ለምን አትለኝ እንዴ? በሌላ ዲዛይን ብቻ ይዤ መጣት ነው እንደዚህ ስሪ ማለት ነው። የሚጠቀም የሚጠበቅብኝ ብር የሌለው ስራ ታውቃላችሁ። ከገንዘባችሁ ከሁሉም ነገር ከልጃችሁን እቅፍ አርጋችሁ ከልጃችሁ ጋር ሳትለያዩ እንደዚህ መሰራት አስባችሁታል። ጥሩ ነዋ። እንግዲህ ይመቻችሁ። እንዴት አያችሁት? እንደዚህ አይነት ልምድ ካላችሁ ምን ለመናገር ጸጉር ባለሙያ ብትሆን ደስ ይለኛል። እኔ ለራሴ ሶ እንግዲህ ተመልካችሁ ይመቻችሁ።